እስራኤል በኢራን ላይ እየፈጸመች ባለው ጥቃት የኒውክሌር መሠረተ ልማቷን ይላማ አድርጋለች። በዋናነት ትኩረቷን ያደረገችው ደግሞ ከምድር በታች የሚገኙ የዩራኒየም ማበልፀጊያ ማዕከላቷ ላይ ነው። የኒውክሌር ፊዚክስ ሊቅና የቀድሞ የተባበሩት መንግሥታት ድርጅት የኒውክሌር ተቆጣጣሪ ዴቪድ አልብራይት የኢራን የምድር ውስጥ የኒውክሌር ጣቢያ ፎርዶ ከመሬት በታች 80 ሜትር ጥልቀት ላይ የሚገኝ መሆኑን ገልጸው ለማጥፋት እጅግ ከባድ ነው ብለዋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ደግሞ በአገሪቷ ማዕከላዊ ክፍል የሚገኘውን ናታንዝ የኒውክሌር ጣቢያ የደረሰበትን ከባድ ጉዳት ተቋቁሟል ብሏል። ሌላኛው ፎርዶ የሚባለው ማዕከሏ ደግሞ በተራራ ስር ከመሬት በታች በጥልቀት የተገነባ በመሆኑ ይህ ከምድር በታች የሚገኝ ጣቢያን ለመምታት እጅግ ኃይለኛ የሆነ ቦምብ ያስፈልጋል ነው የተባለው። የኢራን ከምድር በታች የተገነቡ የኒውክሌር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ ነው። ይህ እስካሁን ጥቅም ላይ የዋለው ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻ ነው። እስራኤል ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ይሁንታ አላገኘችም። ይህ ጂቢዩ 57ኤ ዝባር ቢ የተባለው መሬት ሰርስሮ የሚገባ የዓለማችን ትልቁ ኒውክሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት የተያዘ ነው። ኢላማውን አነጣጥሮ መምታት የሚችለው 13600 ኪሎ ግራም የሚመዝ ነው። ይህ ቦምብ የኢራንን የምድር ውስጥ የኒክሌር ኃይል ማበልፀጊያ የሆነውን ፎርዶን ደርምሶ ሊገባ ይችላል። ፎርዶ የኒክሌር ተቋም ከተራሮች ስር ከመሬት በታች የተገነባ የኒውክሊየር ጦር መሳሪያ ማምረቻ ነው። የአሜሪካ መንግስት እንደሚለው ጂቢዩ 57 ኤዝ ባርቢ በጥልቀት የተቀበሩና የተጠናከሩ ጉድጓዶችንና ዋሻዎችን ሰርስሮ በመግባት የማጥቃት አቅም ያለው መሳሪያ ነው። ስድስት ሜትሮችን እርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮችን ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። ከዚህ በተጨማሪም ብዙ ቦምቦችን መበተን የሚችል ሲሆን በእያንዳንዱ ፍንዳታም ተጨማሪ ጥልቀትን እየሰረሰረ ይገባል። በቦይንግ የተሰራው ይህ ኤምኦፒ ቦምብ ለውጊያ ጥቅም ላይ ውሎ አያውቅም። ነገር ግን በኒው ሜክሲኮ ግዛት የአሜሪካ ወታደራዊ መሳሪያዎች መሞከሪያ ላይ ተፈትሿል። በአውሮፓውያኑ 2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለውና የቦምቦች ሁሉ እናት ተብሎ ከተንቆለ ጳጳሰው 9800 ኪሎ ግራም ከሚመዝነው ማሲቭ ኦርዲናስር ኤር ብላስት ቦምብ የበለጠ ሆኖ ይገኛል። በዩናይትድ ኪንግደም ብሬድፎርድ ዩኒቨርሲቲ የሰላም ጥናት ፕሮፌሰር የሆኑት ፖል ሮጀርስ የአሜሪካ አየር ኃይል ከኤምኦኤቢ ጋር ተመሳሳይ መጠን ያላቸውን የጦር መሳሪያዎችን ለመስራት ከፍተኛ ጥረት አድርጓል፣ ነገር ግን ፈንጁ በጣም ጠንካራ በሆነ የብረት መያዣ ውስጥ የታቀፈ ነው። ውጤቱም ጂቢዩ 57 ኤ ዝ ባር ቢ ሆነ ብለዋል።